አንቺ ናይደል ሁላችሁም ነው የምወድ ሁላችሁም ነው የምወድ። ማን ነው መማር ርዳታች ታውቃለች፣ ርዳታ ይታውቃልሽ ሞጣ። በጣም ባለፈው ሰላሳ ሺህ ብር ልካልኝ የልጅን መድኃኒት የገዛችልኝ እሷ ናት። እግዚአብሔር ይስጣት። በቃ ተረዳሽ። እኔ መማርን የምቃወማት ገንዘብ ትበላለች ስለተባለ እና ዝም ብላ ኢትዮጵያ ኢትዮጵያ እያለች ስለምትጫወት ነው እንጂ እኔ

በዜል ወይም በካሻፕ መቶ ዶላር ልልክላት እችላለሁ። አሁን እንግዲ አሁን ካሻፓችን ሌክ ታና ነው፣ ኤልኤኬ ቲኤንኤ ነው። ኮፍያ ርግ ያለው ዳላር ሳይን ተጠቀሚ ሰርች ስታደርጊ አንድ መቶ ዶላር ከመጣ አሁኑ መጥተዋል ብዬ ከላኩሶች ጋር እንደምርላታለሁ። ሌክ ታና ያ ጣና ሀይቅ ማለት ነው። ኤልኤኬ ብሪጅ ሲሆን ከታች ጽፋልሻለች። ዳላር ሳይን ተጠቀሚ ሰርች አርጊ። ስልኬን ለብዙ ሰው ስሰጥ ፍለድ እንደ ፍለር ነው ይደውላሉ፣ ይደውላሉ፣ አያስተኙኝም። አሁንም የሚያውቁ ሰዎች አያስተኙኝም። ይገርምሽ። ለዚያ ነው እንጂ ዜል ብሰጥ ደስ ይለኛል። ቃጥ ኦፍሳይት የባንክ ሞባይል ባንኪንግ ጋር ያሳይሻል። መግባቱ ሰወጣን። በጣም ጥሩ፣ በጣም ጥሩ። አዎ አስገባን የሚሉ ብዙ ሰዎች አሉ። እግዚአብሔር ይስጥልኝ። ሰላም ሄለን፣ ጤና ይስጥልኝ። እንዴት ነህ? ሰላም ነህ? እንኳን ደህና መታሽ። እንኳን ደህና ቆየኸኝ። እኔ ደግሞ ሁለት መቶ ዶላር አስገባልሽ። ከየት ነው ሄለን? ከዱባይ ከዱባይ። ሁለት መቶ ዶላር። እግዚአብሔር ይስጥሽ። እግዚአብሔር ይስጥሽ። አካውንቶች ደርሷን አይ አልወሰድኩም። አሁን ለወስድ ነው። አዎ ልጻፍዩ ልስጥሽ። እሺ ወይ ደግሞ እስክሪን ሻተህ ብሪጅ ስቶን ቢሚል ብሪጅ ስቶን ደጋግመሽ ጻፍዩ። እኔም ልንገርሽ አስር ሺህ እሺ አስር ሺህ አለሽ? አዎ አስራ ሦስት ሀያ ሁለት አስራ ሦስት ሀያ ሁለት ሀያ ሁለት ኦኬ ሰማንያ ስድስት ዘጠና አንድ አስር ሺህ አስራ ሦስት ሀያ ሁለት ሰማንያ ስድስት ዘጠና አንድ እሺ፣ ሞጣ አስገባላታለሁ። ምንድን ነው ባንኩ ስሙ? ኢትዮጵያ ንግድ። እሺ በቃ አስገባልሽ አለኝ ሁለት መቶ ዶላር። መላእክ ይከተልሽ። በእውነት እንዲህ አይነት ክርስቲያን ነው የምፈልገውን፣ እንደ ቅድሙ አይነት ሙስሊም ነው የምፈልገው። ዳስ እግዚአብሔር ከፍ ያርግሽ የለን አይታቸዋል ታሪኳን። እኔ ፖለቲካ ልሰራ ነው የገባሁት። ትልቁን የአማራ ሜጀር ፕሮብለም ሜጀር ኮዝ ይሄ ነው። እኔ የምታገለው እያንዳንዱን ሰባ ሚሊዮን አማራ በቃ አደይተውታል። ያን ሁሉ ስንለምን አንከርምም። ግን የፖለቲካዊ ቼንጅ ስልጣን ለመያዝ ነው የምሰራው። ስልጣን አማራ ይዘ ዘንድ እኔ ምንም ሳይኖረኝ የእኔ ነገር እያጣሁ ነው እያያችሁ የምሰራው። እና እኔ እህቴ በጣም ተች ስላደረግሽኝ እንጂ ባለፈው ሰምተች ከሆነ አባሪ ያለ ያረዳን ብዬ ሰውን ሁሉ እንደማጨክን ስለማውቅ ደጋግሜ ሞክራለሁ። ወይ እንደገና ደግሞ እንትን እዚህ ይባ ማለት ነው። ከባህር ዳር በጣም እንትኑን ካምፓሱን አይተረዋል። ሞጣ በይባ መውጫ ያለ ካምፓስ ከሱ ፊት ለፊት መሬት ነበረኝ እኔ ከአባቴ ያገኘሁት ማለት ነው። እሺ ይሄ ይታያል። ይሄ ካርታ ካርታ ካርታ አለው። ይህ በቃ በህጋዊ መንገድ የወረስኩበት ነው ሶስት ቃዳ መሬት የሚባል በገጠር ማለት ነው እሺ እና ወንድም አለኝ የአባቴ ልጅ እንጂ ቃሉ የአባቴ ልጅ በጉልበት ይዞ ከና ልጆቹ ሊገድለኝ ነው የሚፈልገው የአባትሽ ልጅ የአባቴ ልጅ መሬቱን እንዲወስድ አንድ ስንዝር መሬት እንዲወስድ እንዳትወስድበት የሀሰት የእናትሽ ልጅ አይደለም። የእናት ልጅ የለኝም። እናቴ እኔም ብቻ ነው የወለደችው። እና የአባትሽ ልጅ ወንድምሽ ሊገልሽ ይፈልግሻል። ለመሬት ሊገለኝ ይፈልጋል። ይህ መሬት እኔ እንዳልጠቀምበት ማለት ነው። አሁን እሱ ከዛ ላይ አላስደርሰኝ ስላለል ነው እኔ በቤት ክራይ ምንገላ ተመልከቱ። አማራን እግዚኦ። አሁን ይሄ በወንድሟም አልፈርድም። ለምን መሰለሽ ትሁኔ አሁን ይህን እየሰማ ነው። መልካም። በጣም ጥሩ። መልካም አመሰግናለሁ። አንድ መቶ ዶላር ተልኮልሻል ወንድሜ። ለህዝቡ ትምህርት ይሆን ዘንድ እየተቀረጸ ስለሆነ፣ ሰባት ሺህ ሞጣ አድናቂ ነኝ። ሁለት ዓመት ፎሎ ካረርኩ ሞጣ አድናቂ ናቸው። በሽ በሽ እያረጉሻሉ ይሄው አሳይቷል። ሻት እንላለን ሰባት አስገብቶልሽ፣ ከፍ አድርግህ። አማራዎች እንደዚህ ስንረዳዳ ጠላት እናሸንፋለን። ይሄ ወንድምሽን እንዳትፈርጅበት አማራ ነው። ይኸውልሽ ከመሬት ውጭ ስላደረጉት ገብቶሻል። ድሃ ስላደረጉት እኮ ነው። እሱም ያችን መሬት በእናትህ አይወለድማ። በቃ ለሰት በጣም ሰፊ መሬት አለው እና ከግማሽ መለስ ልትፈልግ ያለሽ መሬት ሕይወት አይደለም። ሞጣ ሕይወት አይደል? የልጆች ሕይወት አይደል? ሌላ መተዳደር ያመቻለ። ወደፊት ደግሞ በከተማ እኮ ተከልሎ፣ የሚገርምህ መሬቱ አሁን እና ያንቺ ውርስ፣ ውርሱ አንቺ ነው። ውርሱ ያለው ደፍተሩ በኔ ነው። ካርታው ማን ይባላል ስሙ? ንገሪኝ ስሙ ማን ነው ይባላል? ሞት ባይኖር ሞት ባይኖር፣ ገዜ እጅጉ ይባላል። የት ነው የሚኖር? አሁን ቀበሌው ይነሳ ይባላል። ጎጡ ግን አሁን የሚኖርበት መንታ ተራራ ነው የምትባል ቦታ ያለበት መንታ ተራራ ነው እና የውሸት ፎርጅድ እንትን ግቦ ይሰጥና፣ ደብተር ድጋሜ ደብተር እያወጣ ነው አሁን ያስቸገረኝ። ታውቂያቸዋለሽ ወረዳውን አስተዳዳሪ ለእኔን ታቀርብልኛለች፣ ሂደሽ እዚያው ቦታ ድረስ። አሁን ብር አግኝተሻል። ወረዳ አስተዳዳሪውን ለእኔ ስልኩን ታመጫለች። ስልኩን፣ የወረዳ አስተዳዳሪውን፣ የመሬት አስተዳደሩን ስልክ አመጣልሃለሁ። በጣም ጥሩ። እንደገና ደግሞ ሌላው እናረጋ ከበደ፣ እየሰማችሁ ነው። ደሃን አማራ የሚያስተቃይ የቀበሌ ቀንበሮች፣ እየሰማችሁ ነው። ይቺ ነገር ተቀርጻ ትመጣለች። ሞት ባይነር ጊዜ እጅጉ የምትባል ጭንዳ ገዜ እጅጉ ወንድሟ ሁነህ፣ ይሄንን በጣም አዝናለሁ። ይሄው እየሰሙ ነው። የጎጃም ሰዎች አይለቁም። ቀጥታ ገንዘብ ስላገኘሽ ይውልሽ አሁን ቀጥታ የክልሉ ፕሬዚዳንት ጋር ግቢ። ልጆችሽን አስነውን የሚያስሩት። ምክንያቱም እንደዚህ በአማራ ላይ እየተቀለደ የሚቀጥል ነገር አይኖርም። ፋኖች እየሰማችሁ ነው በእግዚአብሔር የምትኖሩ ፋኖች ይቅርታል፣ ፋኖች እየሰማችሁ ነው። እውነት ለህዝብ ከቆማችሁ፣ እውነት ለአማራ ነፃነት እነዘመነ አካባቢ አይደለም ይሄ። እናንተ እነዘመነ ካሴ አካባቢ ነው። እኔ እንጃ አላውቀውም። ብቻ በዛው ግድም አሉ። ማነው ለባህር ዳር ቅርብ ነው። ለባህር ዳር ባህር ዳር እኮ ነው። ሞጣ ራሱ በቃ ቦታው ከተማ እየሆነ ነው። በኝ ባህር ዳር ነው። ትንሽ ካሬ ይሆናል በስንት ሺህ ሳይሆን ሶስት ቃዳ ነው ጭራሽ። ይሄ የአባቴ መሬት የአባቴ መሬት ከአባቴ የእንጀራ እናቴ የነበረች የአባቴና የእንጀራ እናቴ መሬት እኩል ተከፈለ። እኔ የአባቴን ድርሻ ስወስድ ስሙን ቀይሮ የልጅ ልጅ አገልግላለች ብሎ በልጅ ልጅ ስም ከሰሰኝና ግማሹን ወሰደብኝ። ከሶስት ሺ ቃዳ ማለት ነው ከሶስት ቃዳው አዎ እሱን ወሰደብኝና እንደገና በቀሪው መሬት ላይ ደግሞ ቤት ሰራበት። ይውልክ አሁን በዚእንዴት አይነት ካዲ ነው ሁንቤሰቡ ከእንዱ ላይ እንደዚህ የሚበላ የሚዘርፍ ቁሻሻ ሆዳን የአማራ ትልቅ ህዝብ የሚያሰድብ፣ ቆይ ቆይ፣ ይሄ እኮ ታላቁን የአማራ ህዝብ የሚያሰድብ ነው። ይሄ ነገር ኦሮሞች፣ ትግራዎች ሲሰሙት እንደ አማራ እንደ ህዝብ እኮ ነው የሚያዩት። ይሄ የሆነበት ምክንያት እህታችን የመሬት ችግር ስላለ ነው። አሁንም ወንድማችን እየሰማ ነው፣ መልስላት። በልጅ ልጅ የሚባል የለም፣ ሙሉውን አስረክብ፣ አስረክብ። ቆይ አሁንማ ገንዘብ ሰጠን ጠበቃ ነው። ቆይ ቆይ፣ ከወንድሜ ጋር አገናኝሻለሁ፣ እሱን አዳምጦ በፍርድ ቤት ማለት ነው። በፍርድ ቤት ፈሱን አዳምጦ እዚያ ወስዶ ዞን ላይ ሲዘጋው ቀጥታ ይለቃል መሬቱ ቆሻሻ በይ። ኦኬ፣ ወደ እርዳታው እንሄዳለን። በጣም እኔ ጋ ሀምሳ ዶላር ሰላም